የእንግሊዙ ዜና ማሰራጫ ቢቢሲ በአማራ ክልል እየተካሄደ የሚገኘውን ውጊያ አስመልክቶ ከአንድ ወር በላይ ጥናት ካጠና በኋላ ተከታዩን ዘገባ አቅርቧል። ሁለት ዓመታትን ሊደፍን የተቃረበው የአማራ ክልል የትጥቅ ግጭት ባለፉት ሳምንታት መባባሱን ነዋሪዎች ይናገራሉ። የመንግስት ኃይሎችና የፋኖ ታጣቂዎች አንዳቸው በአንዳቸው ላይ ከባድ ጉዳትን ማድረሳቸውንም እየገለጹ ነው። የአገሪቱ ሁለተኛ ትልቅ ክፍል የሆነው የአማራ ክልል ደም አፋሳሹን የትግራይ ጦርነትን የቋጨው ፊርማ ሳይደርቅ ያዝለቀቅ በሚል ግጭት እየታመሰ ይገኛል። ከሚያዝያ 2015 ዓ ም ጀምሮ የተቀሰቀሰው የአማራ ክልል ግጭት ከነጠቀው ህይወት ባሻገር ነዋሪዎች መራር መከራና ተስፋ መቁረጥ ውስጥ እንዲገቡ እንዳደረጋቸው ይናገራሉ። የሰብአዊ መብት ድርጅቶች በክልል ውስጥ ከፍርድ ውጪ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጪ ስርዓት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በክልሉ በግጭቱ ምክንያት ከደረሰው ውድመት ለማገገም 10 ቢሊዮን ዶላር ልሶ ማቋቋሚያ እንደሚያስፈልገው መንግስት በቅርቡ አሳውቋል። ምንም እንኳን ለአስር ወራት የዘለቀው የአስቸኳይ ጊዜ አዋጅ ግንቦት 28 ቀን 2016 ዓ ም ቢያበቃም ክልሉ ግን ባልተራዘመ የአስቸኳይ ጊዜ አዋጅ ዴፋክቶ ስቴት ኦፍ ኢመርጀንሲ ስር እንደሚገኝ ባለሙያዎች ለቢቢሲ ተናግረዋል። ስማቸው እንዳይገለጽ የጠየቁ የሰብአዊ መብት ባለሙያ የክልሉን ቀውስ ሲገልጹ ዘርፈ ብዙና ውስብስብ ይሉታል። በክልሉ የዕለት ተዕለት ማህበራዊ እንቅስቃሴ የተገደበ ሲሆን የትምህርትና የህክምና አገልግሎቶች መስተጓጎልን ጨምሮ ማህበረሰቡ በስጋት ኑሮን እንዲገፋ ተገዷል። ባለፉት ስድስት ወራት 148 እናቶች ከወሊድ ጋር በተያያዘ እንዲሁም ሰባ ሰዎች ደግሞ በወባ በሽታ ህይወታቸው ማለፉን የክልሉ መንግስት አስታውቋል። አራት ነጥብ ሁለት ሚሊዮን ተማሪዎች ወይም 60 በመቶ የክልሉ ተማሪዎች ከትምህርት ገበታ የራቁ ሲሆን ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ የገንዘብ ቅጣት እንደተጣለባቸው ይናገራሉ። በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም ከሐምሌ 2015 እስከ መስከረም 2 ከ17 ዓ.ም ድረስ ከአምስት ሺህ በላይ ሴቶች ተደፍረው ወደ ህክምና ተቋማት መምጣታቸውን ገልጿል። አሃዙ ግን ከዚህም ከፍ ሊል እንደሚችል ይገመታል። በአንድም ይሁን በሌላ መንገድ የግጭቱ ዳፋ ያልገባበት ጓዳ፣ ያልነካው ህይወት ማግኘት ከባድ እንደሆነ ነዋሪዎች ያነሳሉ። ሞት ይሻላል። ክልሉን በቅርበት የሚከታተሉና ስማቸው እንዳይገለጽ የጠየቁ የሰብአዊ መብት ባለሙያ አንድ ሸቀጥ ከአዲስ አበባ ወደ ባህር ዳር ወይም ጎንደር የሚደርስ ከሆነ በየቦታው የመንግስት ሚሊሻዎችም የሚሆኑ ታጣቂዎች በሚጥሏቸው ቀረጦች ምክንያት ነጋዴው ዋጋ እየጨመረ ነው ይላሉ። አንድ የባህር ዳር ነጋዴ እንደ በፊቱ እንደተፈለገው እቃ ማስመጣት የለም፣ ምርት አንድ ወር ሁለት ወር ሊቆይ ይችላል፣ መንገድ ላይም ሊቆም ይችላል፣ ሊታገድ ይችላል፣ ይህ ታሳቢ አድርገን ነው የምንሸጠው ሲሉ ይገልጻሉ። በዚህ ውጣ ውረድ መሀል ግብርና የኮሪደር ልማት መዋጮን ጨምሮ በመንግስት የሚጠየቁ ክፍያዎች ህይወትን ከድጡ ወደ ማጡ ስለማድረጋቸውም ይነሳል። አስገዳጅ ያልነበረው የጤና መድን ክፍያ በክልሉ ግዴታ ሆኖ በእጥፍ ክፍያ እየተሰበሰበ መሆኑን ነዋሪዎች ተናግረዋል። የኑሮ ጫናው ይበረታባቸዋል የሚባሉት የክልሉ የመንግስት ሰራተኞች በተለይም የፋኖ ታጣቂዎች በተቆጣጠሯቸው አካባቢዎች ለወራት ደሞዛቸው እንደሚቋረጥባቸው ይናገራሉ። መምህራን በሁለቱ ተፋላሚ ኃይሎች ሽኩቻ መሃል መውደቃቸውን በመጥቀስም በደሞዝ መቆራረጥ ምክንያት የቤት እቃዎቻቸውን ሳይቀር እየሸጡ መሆናቸውን ይጠቅሳሉ። በፋኖ ኃይሎች በተያዙ አካባቢዎች የባንክ የባንክ አገልግሎት የተቋረጠ ሲሆን በእነዚህ አካባቢዎች የባንክ አካውንት የከፈቱ ሰዎች ወደ ሌላ አካባቢ ሄደው እንኳን ገንዘባቸውን ማውጣት እንደማይችሉ ይገልጻሉ። መንግስት በተቆጣጠራቸው አካባቢዎች ደግሞ የፋኖ ቤተሰብ በሚል ነዋሪዎች ንብረታቸውን እንዳያንቀሳቅሱ ከማገድ ጀምሮ ጥቃትና ዛቻ እንደሚደርስባቸው የሚናገሩ አሉ። በዚህ የህይወት ውጣ ውረድ መሀል ደግሞ ሰላማዊ ሰዎች ላይ የሚፈጸሙ ግድያዎች ክልሉን የእንባ ምድር እንደሆነ በክልሉ የተለያዩ ክፍል ነዋሪ የሆኑ ሰዎች ይናገራሉ አሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ፣ በቅርቡ ባወጣው ሪፖርት የአስፈላጊነትና ተመጣጣኝነት መርሆችን ባላከበሩ የከባድ መሳሪያ እና የድሮን ጥቃቶች ሴቶችና ሕጻናትን ጨምሮ በርካታ ሰላማዊ ሰዎች ጭካኔ በተሞላበት መንገድ ተገድለዋል ብሏል። የመንግስት ኃይሎች ጥቃት ሲደርስባቸው አካባቢው ላይ ያገኙትን መምታት መግደልም አለ፣ ብዙ ቦታ ተመሳሳይ ጥቃቶች አሉ ሲሉ አንድ የሰብአዊ መብት ባለሙያ ይናገራሉ። ዶክተር ገዱ አብዛኛው የአገሪቱ ጦር ጦር በአሁኑ ወቅት የሚገኘው በአማራ ክልል ነው። አየር ኃይሉም ምድር ኃይሉም ኮማንዶና ልዩ ኃይል የሚባለውም ፌዴራል ፖሊስና የክልል ልዩ ኃይሎች በየጊዜው እየተጨመረ በክልሉ ወታደራዊ አገዛዝ የሰፈነበትና ከፍተኛ ውድመት እየደረሰበት ነው ሲሉ ሰላማዊ ሰዎች ላይ ጥቃቶች እንደሚሰነዘሩ ይገልጻሉ። የክልሉ ማህበረሰብ በሁሉም አቅጣጫ መከራ ውስጥ መሆኑን የሚያነሱት የሰብአዊ መብት ባለሙያው አንድን ወረዳ ታጣቂዎች ይዘዋት ቆይተው የመከላከያ ኃይል ሲገባ እነማን ከነማን ጋር ምን ያደርጉ ነበር በሚል ህይወትን የሚያስከፍል እርምጃ ይወሰዳል፣ በማለት እንደዚህ አይነት እርምጃዎች በሁለቱም ወገኖች እንደሚፈጸሙ ይገልጻሉ። የፋኖ ታጣቂዎች በተለይም የአካባቢ አመራሮችንና ከመንግስት ጋር ግንኙነት አላቸው የሚሏቸውን ኢላማ ያደረጉ ጥቃቶችን እንደሚፈጽሙ ይነገራል። በአማራ ክልል የጤና መዋቅር 100 የመንግስት ሆስፒታሎች፣ 923 የጤና ጣቢያዎች፣ 3725 ጤና ኬላዎች 882 ላንሶች እና ከ1500 በላይ የግል የጤና ተቋማት ይገኛሉ። ይሁን እንጂ በተለያዩ የክልሉ አካባቢዎች እየተካሄደ ባለው የትጥቅ ግጭት ምክንያት ከፍተኛ ቁጥር ያላቸው የጤና ተቋማት ጉዳት ስላጋጠማቸው በክልሉ ያለው የጤና አገልግሎት ተናግቷል። በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም ባዘጋጀው ሰነድ ከሐምሌ 2015 እስከ መስከረም 2017 ዓ.ም ድረስ 969 የጤና ተቋማት ጉዳትና ዝርፊያ ተፈጽሞባቸዋል። ከአንድ ሺህ የሚበልጡ የጤና ባለሙያዎች ደግሞ ስራቸውን ለቀዋል፣ ወደ ሌላ አካባቢ ተዘዋውረዋል፣ አሊያም በግጭቱ ተገድለዋል። የድሮን ጥቃትን ጨምሮ የጤና ተቋማት የጥቃት ኢላማ ከመሆናቸው ባለፈ የጤና ባለሙያዎች ፋኖን ታክማላችሁ በሚል ጥቃትና ዛቻ እንደሚደርስባቸው ይናገራሉ። ከዚህም ባሻገር በመድኃኒትና የህክምና ግብአት እጥረት እንዲሁም በእንቅስቃሴ ላይ በሚጣል ገደብና በደህንነት ስጋት ምክንያት ታካሚዎች ያለ ህክምና እየቀሩ ነው ይላሉ። ጥቂት የማይ የሚባሉ አምቡላንሶች በመንግስት ኃይሎች አሊያም በታጣቂዎች እጅ ውስጥ ስለመሆናቸውም ይነገራሉ። በሰሜን ጎጃም ዞን ውስጥ በሚገኝ ጤና ጣቢያ የሚያገለግሉ አንድ ባለሙያ በወረዳቸው አገልግሎት ይሰጡ ከነበሩ ስድስት አምቡላንሶች ውስጥ አሁን አንድ አምቡላንስ ብቻ አገልግሎት ላይ እንደሚገኝ ተናግረዋል። ዶክተር ገዱ ርዕሰ መስተዳደር እያሉ ጤና ላይ በተለይም በወሊድ የሚከሰት የእናቶችና ህጻናትን ሞት ለመቀነስ አንድ ወረዳ ከአምስት እስከ ስድስት አምቡላንሶች እንዲኖሩት መደረጉን በማንሳት አሁን አብዛኞቹን መከላከያ ነው የሚገለገልባቸው ሲሉ ይከሳሉ። በሰሜን ሸዋ ዞን ኤፍራታና ግድም ወረዳ ነፍሰ ጡር የሆኑት ወይዘሮ ብዙ ወርቅ ህክምና በጊዜ ባለማግኘታቸው የጨቅላ ልጃቸው ህይወት አልፈዋል። ምጥ ሲጀምራቸው አካባቢያቸው ወደሚገኝ ጤና ጣቢያ ሄደው ተቋሙ ማዋለድ ባለመቻሉ ሪፈር ቢላቸውም በአፋጣኝ መሄድ አልቻሉም ነበር። ከመሻይኬድም አጉል ሰዓት ሆነ ሲሉ በአካባቢው ያለውን የደህንነት ስጋት ያነሳሉ። ሁለተኛ ልጃቸውን ለመገላገል ከሶስት ቀናት ምጥ በኋላ ሆስፒታል ቢደርሱም እንኳን ማርያም ማረችሽ ለመባል ግን አልበቁም። ሐኪሞቹ ቶሎ መተሽ ቢሆን ልጁ ምንም አይሆንም ነበር አሁን ተጎዳሽ፣ ልጁም ተጎዳ አሉኝ። ከሆዴው ሲወጣ ድክም ብሎ ነበር እንጂ ደህና ነበር፣ በማለት ልጃቸውን ያጡበትን ቅስፈት የሚያስታውሱት ወይዘሮ ብዙ ወርቅ ምን ያደርጋል እንግዲህ ይላሉ በጥልቅ ሐዘን። በጣም ደም እየፈሰሳት ነበር የሚሉት ባለቤታቸው ወይዘሮ ብዙ ወርቅ በህይወት በመትረፋቸው ደስታቸውን ይገልጻሉ። በአካባቢው በተቀሰቀሰ ግጭት ምክንያት መንገድ ሲዘጋ ቤተሰብ የት መጥቶ የጠየቀን ቀለም ማን ያምጣልን? ተቸግረን ነበር ሲሉ የገጠማቸውን ተጨማሪ ችግር ይናገራሉ። ማቆያ ጣቢያዎች ታስረዋል። ከእነዚህ ታሳሪዎች መካከል የወሎ ዩኒቨርሲቲ የባዮሎጂ ትምህርት ክፍል ኃላፊ የሆኑት ዶክተር አያሌው ታለማ አንዱ ናቸው። እርሳቸውና ሌሎች 13 የዩኒቨርሲቲው መምህራን በሌሊት ቤታቸው በጸጥታ ኃይሎች ከተከበበ በኋላ ከኮምቦልቻ ወጣ ብሎ በሚገኝ ጮሬሳ በተባለ ወታደራዊ ካምፕ ለአምስት ወራት ያለ ህግ መታሰራቸውን ለቢቢሲ ተናግረዋል። ተደርጓል። አንድ አዳራሽ አንድ መቶ የሚሆኑ ሰዎችን በሚይዝበት ካምፕ ከታዳጊዎች ጀምሮ እስከ ሽማግሌዎች ከእናቶች ጀምሮ እስከ አካል ጉዳተኞች ድረስ ከአንድ ሺህ በላይ ሰዎች ታስረዋል። እስረኞቹ አርሶ አደሮች፣ ነጋዴዎች፣ ሐኪሞች፣ መምህራን፣ ካህናት፣ ዳኞች፣ የባንክ ሰራተኞች እንዲሁም የመንግስት አመራሮችና ፖሊሶች መሆናቸውን የሚናገሩት ዶክተር አያሌው ሁሉም ማህበረሰብ ነው የታሰረው ይላሉ። እስረኞቹ ለአንድ ወር ያህል ምርመራ ከተደረገባቸው በኋላ የፋኖ ተዋጊ የሎጂስቲክ አቅራቢ፣ መረጃ ሰጪና አክቲቪስት ተብለው በአራት ቡድኖች ተለይተው እሳቸውን ጨምሮ 200 የሚሆኑ ሰዎች ብቻ ጥቅምት 21 ቀን 2017 ዓ.ም ደሴ ፍርድ ቤት መቅረባቸውን ይገልጻሉ። ያቺ እለት በህይወት ያዘንኩባት ቀናት የሚሉት ዶክተር አያሌው መንገድ ዘግቶ ሰው አግቶ ብር መቀበል፣ ትምህርት ቤትና ጤና ጣቢያ ማቃጠል፣ ማህበረሰቡን ልጆቹን እንዳያስተምር መከልከል ድርጊቶችን በመፈጸምና ህገ መንግስቱን በኃይል የመናድ ወንጀል ላይ ተሳትፏል የሚል ክስ በጥቅል ቀረበብን ይላሉ። የዩኒቨርስቲ መምህሩ ባህ አልተያዘን የጥቅል ክሱን በግል እንዲያቀርብ የተጠየቀው ፖሊስ ዶክተር አያሌውን ከጸረ ሰላም ኃይሎች ጋር ግንኙነት በማድረግ አባላት ይመለምላል ብሎ የከሰሰ ቢሆንም በማስረጃ እጦት ፍርድ ቤት በዋስ እንዲለቀቁ ይፈቅዶላቸዋል። ነገር ግን የዋስትና መብታቸውንና የፍርድ ቤት ትእዛዝን በመጣስ እርሳቸውን ጨምሮ እስረኞች ከደሴ ማረሚያ ቤት ላይ ተወስደው ድጋሚ መታሰራቸውን ይናገራሉ። እስረኞች ከእስሩ ባለፈ የባንክ ሂሳባቸውን እንዳይንቀሳቀስ በመዝጋት ድርጅቶቻቸውን በማሸግና ደሞዝ በማቋረጥ ቤተሰቦቻቸውን ለችግር ማጋለጥ ቸውን የሞት ፍርድ ይሉታል። የጤና ባለሙያ የሆኑት የወይዘሮ ገንዘብ የተገኘ ባለቤት በግል ክሊኒካቸው ፋኖን ያክማል ተብለው ለወራት ሲታሰሩ አራት ልጆች ያለው ቤተሰባቸው እንደተመሰቃቀለ ለቢቢሲ ተናግረዋል። እስሩን ተከትሎ ክሊኒካቸው መታሸጉን እና የባንክ ሂሳባቸው ደግሞ እንዳይንቀሳቀስ መታገዱን ገልጸዋል። በዚህም የክሊኒኩን ስድስት ሰራተኛ ያሰናበቱ ሲሆን ከፍተኛ ስቃይ ደርሶብናል ይላሉ። ለልጅ የከፈትኩት አካውንት ውስጥ ትንሽ ብር ነበር፣ በዚህ ተንቀሳቀስኩ፣ ይችም አለቀች የሚሉት ወይዘሮ ገንዘብ ገንዘቤ ቤተሰባቸውን ለማስተዳደር ከሰዎች ለመበደር መገደዳቸውን ይገልጻሉ። የስልሳ አራት ዓመት እድሜ ያላቸው ባለቤታቸው በእስር ቤት የሳምባ ምች ኒሞኒያ ታመው የነበረ ሲሆን ብቻዬን በየቦታው ስንከራተት ትልቅ ጉዳት ደርሶብኛል የሚሉት ወይዘሮ ገንዘቤ ክሊኒካቸው ሲታሸግ የላብራቶሪ ኬሚካሎችና መድኃኒቶች የመጠቀሚያ ጊዜያቸው አልፎ ኪሳራ እንደደረሰባቸውም ተናግረዋል። የወይዘሮ ገንዘቤ ባለቤትና ዶክተር አያሌውን ጨምሮ እስረኞች ያለፍርድ ከወራት እስር በኋላ የተሀድሶ ስልጠና እንዲወስዱ ተደርጎ በሶስት ተለቀዋል። ይሁን እንጂ እስካሁን ያልተለቀቁና አድራሻቸው ያልታወቀ እስረኞች እንዳሉ አንድ የሰብአዊ መብት ባለሙያ ተናግረዋል። በክልሉ ለሁለት ዓመት በዘለቀው ግጭት ምክንያት በበርካታ አካባቢዎች የህዝቡ የዕለት ተዕለትና ማህበራዊ እንቅስቃሴዎች የተገደቡ አሊያን በተፋላሚ ወገኖች በጎ ፈቃድ ላይ የተመሰረተ ነው። በሌሊት ወደ ቤተ ክርስቲያን መሄድ እንደማይችሉ የሚናገሩ አንድ የቤተ ክርስቲያን አገልጋይ የነገ ቀዳሾች ዛሬ ቤተ ክርስቲያን ገብተን እናድራለን ይላሉ። ግጭቱ ለስርዓት አልበኝነት በር ከፍቷል የሚሉት አንድ የመብት ተሟጋች ይህም እስርን እና ማዋከብን ጨምሮ ግድያ፣ ለገንዘብ ሲል የሚፈጸሙ እገታዎችና ዘረፋዎችን አስፋፍቷል ይላሉ። በክልሉ ግጭቱን ለመሸሽና ግጭቱ ከወለዳቸው ወንጀሎች ለማምለጥ ነዋሪዎች ቤት ንብረታቸውን ጥለው እየተሰደዱ እንደሆነ ይነገራል። ቤቱን እየዘጋ በርካታ ሰው ሄዷል ሲሉ አንድ የመራዊ ከተማ ነዋሪ ስደቱን ይገልጻሉ። ስደቱ ሀብታሞች ወደ ከተማ፣ ድሃዎች ወደ ገጠር ነው። አዲስ አበባና ባህር ዳር ለስደተኞቹ ዋና የከተማ መዳረሻዎች ናቸው። ይሁን እንጂ ቤተሰብ ይዞ እና ስራ ፈቶ እንደ አዲስ አበባ ባሉ ከተሞች መኖር ፈተና ስለመሆኑ ነዋሪዎች ይገልጻሉ። ቱሪዝም ለከተማዋ የደም ስር ነው። አብዛኛው የህብረተሰብ ክፍል በቀጥታ የሚሆን በተዘዋዋሪ በቱሪዝም ይተዳደራል። ከ2012 ዓ ም ጀምሮ ግን ይህ ገጽታዋ ጥላ ያጠላበት ሲሆን በ2015 ዓ ም መጨረሻ የተቀሰቀሰው ግጭት ደግሞ ይበልጥ ከተማዋን ወና በማድረግ የብዙዎችን ጉሮሮ እንደ ዘጋ አስጎብኝዎችና ነዋሪዎች ይነገራሉ። ቱሪዝም ምንም የለም ማለት ይቻላል። አሁን ሁሉም ነገር ዝግ ነው ሲሉ ሆቴሎች ሰራተኞቻቸውን መበተናቸውን የሚናገሩ አንድ ነዋሪ ቱሪዝምን ማዕከል አድርገው ኑሯቸውን የመሰረቱ ሰዎች መተዳደሪያ እንደሌላቸው ይገልጻሉ። እንቅስቃሴው ቆሟል ማለት ይቻላል፣ የከተማዋ ነዋሪ አስጎብኚው ለከፍተኛ ችግር ተጋልጧል፣ የሚሉት 165 አስጎብኚዎችን ያቀፈው የቅዱስ ላሊበላ አስጎብኚ ማህበር ሊቀመንበር አቶ አስታሉ ቀለሙ ወቅቱን የመከራ ጊዜ ይሉታል። ከ15 ዓመታት በላይ በአስጎብኝነት የሰሩትና የሶስት ልጆች አባት የሆኑት አቶ ጸጋዬ ተስፋ አስቆራጭ ነው የሰው ልጅ ቆሞ ሲሄድ በልቶ የሚያድር ይመስላል። ወጥቼ ስገባ ባለቤቴ ገንዘብ ስጠኝ ትለኛለች። ከየት አመጣለው? ዝም ብሎ መናቆር ነው በማለት ያሉበትን ሁኔታ ሲገልጹ፣ ሞት ይሻላል ይላሉ። ኑሮ መሮኛል። የልጆቼ ጉዳይ ሆኖብኝ ነው እንጂ መኖር አልፈልግም። አሁን ሞት ይፈለጋል በማለት ተስፋ ስለመቁረጣቸው ተናግረዋል። ለሌሎችም እንተርፍ ነበር የሚሉት አስጎብኚዎች ካለፈው አመት ወዲህ እርዳታ ፍለጋ እጃቸውን ለመዘርጋት እንደተገደዱ የሚያነሱት አቶ ስታሉ ስሜት ይጎዳል፣ ሞራል ይነካል ይላሉ ሉ። የደረሰባቸውን ችግር በእንቅርት ላይ ጆሮ ደግፍ የሚሉት አቶ ጸጋዬ ግጭቱ ባስከተለው የኑሮ እድነት የተገኘው ገንዘብ እንኳን ምንም መግዛት አልችላለ የኑሮ እድነቱ በጣም ጦፋል ሲሉ ዳፋውን ይገልጻሉ። ሌላ የላሊበላ ከተማ ነዋሪም በታሪካዊቷ ከተማ ያለውን ሁኔታ ከአቅም በላይ ነው፣ ሰው ሊሸከመው ከሚችለው በላይ ነው ይላሉ። ሌላው ቀርቶ የመንግስት ሰራተኛውም ጾማዳሪ ነው። የከተማውም ላሊበላ አስተዳደር ቢጨንቀው ለእፎይታ አንዳንድ ምርቶችን እያመጣ በዱቤ እያከፋፈል የተቀበለ ነው ሲሉ ግጭቱ በኑሮ ላይ ያሳረፈውን ጫና ገልጸዋል። ላሊበላ በተደጋጋሚ ግጭቶች የሚካሄዱባት ከተማ ስትሆን ከአንድ ጊዜ በላይ ከተማዋና አየር ማረፊያው በፋኖ ኃይሎች ቁጥጥር ስር በመግባት በረራዎችም ተስተጓጉለዋል። የከተማዋ ዋነኛ መለያ የሆኑት አብያተ ክርስቲያናት በከባድ መሳሪያ ንዝረትና ፍንጣሪ ስጋት እንደደረሰባቸው የሃይማኖት አባቶች ለቢቢሲ ተናግረዋል። ላሊበላ ከተማ ከኑሮ መሰረቱ አንጻር የባሰበት ሆነ እንጂ በሁሉም የክልሉ አካባቢዎች ኑሮ መራር እንደሆነ ይነገራል። ጥር 2016 ዓ.ም በመንግስት ኃይሎች የጅምላ ግድያ በተፈጸመባት መርአዊ ከተማ ነዋሪ የሆኑት የቤተክርስቲያን አገልጋይ ወርሃዊ ደሞዛቸው ሶስት ሺህ ብር መሆኑን በመግለጽ ለመኖር እየተንገዳገድን ነው ይላሉ። የጤፍ ዋጋ ከእጥፍ በላይ ስለመጨመሩ የሚናገሩት የስድስት ልጆች አባት መሰረታዊ የሸቀጦች ዋጋ መናር ኑሮን የማይገፋ እንዳደረገው ጠቁመዋል። የፖለቲካ ሳይንስ መምህር የሆኑት ዶክተር የሸጥላ ወንድም ነ የክልሉን ቀውስ የሚፈታው ቁልፍ የሚሏቸው የችግሮች ምንጭ በንግግ ችግር እልባት ሲያገኙ ነው ብለው ያምናሉ። ችግር በኃይል አይፈታም የሚሉት ዶክተር የሽጥላ ሁለቱም ወገኖች የሚታመኑ አደራዳሪዎችን በመምረጥ እርስ በእርሳቸው መተማመንን በመገንባት በድርድር የሚመጣውን ማናቸውንም ውጤት ለመቀበል ዝግጁ መሆን፣ ድርድር ሰጥቶ መቀበል ነው። ይህን ማድረግ ከተቻለ አካባቢውን ብቻን ሳይሆን ሀገሪቱንም ከጥፋት መታደግ ይቻላል ይላሉ። ቀውስ ቀውስን ይወልዳል የሚሉት ዶክተር ገዱ አንዳርጋቸው የአማራ ክልል ቀውስ ወደ ሌሎች ክልሎች የሚዛመት እንደሆነ በማንሳት መውጫ የመንገዱ ንግግር አሊያም የሰላም ስምምነት ሳይሆን ስርዓታዊ ለውጥ ነው ይላሉ። አክለውም በድርድር ቢፈታ ደስታውን አልችለውም ነበር፣ የኔ ምርጫ በፖለቲካ መንገድ ቢፈታ ነው። ነገር ግን አሁን ያለው አገዛዝ ችግሮችን በፖለቲካዊ መንገድ የመፍታት ፍላጎት የለውም፣ ለድርድርም ታማኝ አይደለም ይላሉ። መንግሥት በተለያዩ አጋጣሚዎች በአማራ ክልል ያለውን ችግር በሰላማዊ መንገድ ለመፍታት ፍላጎት እንዳለው በተደጋጋሚ የገለጸ ሲሆን በፋኖ ኃይሎች በኩል ያለው ፍላጎት በግልጽ አይታወቅም። በዚህም ምክንያት እስካሁን ንግግር ለመጀመር የተጀመረ ነገር ስለመኖሩ በይፋ የሚታወቅ ነገር የለም። በዚህ ዘገባ ውስጥ የክልሉ ባለስልጣናት እንዲሁም የገዢው ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊን አስተያየት ለማካተት ቢቢሲ ለሳምንታት ያደረገው ጥረት አልተሳካም።